ተፈጥሮ አይደለም ማለት ነው። በምንድነው ታዲያ እንደዚህ ያደገልሽ እንደዚህ ያማረልሽ አልኳት። ከዛ ስላት ግንጅብል ነጭ ሽንኩርትና ቃራ ቀጭኗ ቀጭኗ ቃራ ለቻ እሱን ጫቅጭቃሽ ተቀብተሽ ለ15 ደቂቃ በደሞኑ እንዳለ እንዳለ እንደሚታዩት ደም በደም ሆኖብኛል። እባካችሁ የአገሬ ልጆች፣ ይሄን ነገር በደንብ ለመመልከት ሞክሩ። እንደምታዩት ሶስት ነው። ከሶስቱ በዳርና በዳር ያሉት ሁለቱም ተመሳሳይ ናቸው። መሀል ላይ ያለው ግን ይለያል። እቃውም ሆነ ውስጥ ላይ ያለው ነገር ማለት ነው። እነሱ ግን እንግዲህ እያሉ ያሉት ሶስቱን በአንድ ታ ቀላቅላሹ ስትጠቀሙት ነው ውጤታማ የምትሆኑት ብለዋል፣ ማለት ነው። እና እባካችሁ ሸር አድርጉት፣ ለራሳችሁም ለጓደኞቻችሁም ተጠቀሙበት፣ እንዳትሸወዱ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁት አልሐምዱሊላሂ መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ፣ የአገሬ ልጆች፣ የዛሬ ቪዲዮ በጣም በጣም ለብዙቶች ሊጠቅም ስለሚችል ሸር አድርጉት። ምክንያቱም ባለማወቅ ይሄን ነገር የሚያደርጉ በጣም ብዙዎች ስላሉ ለማስረጃ ለምሳሌ መግቢያ ላይ ቀንጨብ አድርጌ ያስደምጥኳችሁ ልጅ አለች። ልክ እንደሷ የታየው ሁሉ የተነገረው ሁሉ እውነት ነው ብለው ከመሞከር ወደኋላ የማይሉ ልጆች አሉ ማለት ነው። በተለይ ደግሞ በቀደም የሆነ ቪዲዮ ሰርቼ ነበርና ልጅቷ የተማረችው እስከ ስድስተኛ ክፍል ነው። ምግብ መስራት አትችልም። ለምን ሰርች እያደረግ ታይም ስላት ሰርች እንዴት ነው የሚደረገው? የቱ አካባቢ ነው ሰርች የሚደረግ የሚል መልስ ነበር የሰጠችኝና እስከ ስድስተኛ ክፍል ነው የተማረችው። ሰርች ማድረግ አትችልም ስላችሁ፣ እስከ ስድስተኛ ክፍል ተምራ ታዲያ እንዴት ነው ሰርች ማድረግ የማትችለው ስትሉ ነበር ማለት ነው። ቦታውን አታውቀውም እንጂ መጻፍ አይደለም ገባችሁ? በአማርኛ መጻፍ ትችላለች። ግን ቦታው የቱ ጋር ሰርች እንደሚደረግ አታውቂ መሆነቱን ንገረኝ ካላችሁ እና ምን እላችሁ ፈልጌ ነው። ልክ እንደዚያች እህታችን ብዙ ቶችም ሊኖሩ ይችላሉ። ምንም እኮ ያልተማሩ እኮ በጣም ብዙቶች እኮ አረብ ሀገር የሚኖሩ አሉ አይደል? ስለዚህ በነገራችን ላይ አለመማራችን ማለት መማራችን ባይጠቅመንም አልጎዳንም እና መማርን ማወቅን የመሰለ የለም። የምትፈልጉትን ነገር ራሱ የሚጠቅም የሚሆን የሚጎዳ አንድ ክሬም ገዝታችሁ አምታችሁ እንኳ ይሄ ክሬም እስኪ አጠቃቀሙ ይሄ ክሬም እስኪ ጥቅሙና ጉዳቱ ብላችሁ ሰርች አድርጋችሁ ማየቱ በራሱ ትልቅ ነገር ነው ማለት ነው። እና የሀገሬ ልጆች የዛሬ መልክቴ አንድ መዳማችሁ ስታደርግ ስላያችሁ የምን እንደሆነ እንዴት እንደሚጠቀም ሳታውቁ ያገኛችሁትን ነገር አንስታችሁ ለምትጠቀሙ፣ እንዲሁም ደግሞ ሶሻል ሚዲያ ላይ ሲነገር ወይም ሲደረገ አይታችሁ ይህ ነገር እውነት ነው ብላችሁ የምትጠቀሙ ቶች፣ ጥንቃቄ አድርጉ እባካችሁ። ህይወታችን እስከ ማጣት ሁሉ ሊያሳጣችሁ ይችላል። መግቢያ ላይ ያያችኋቸው የእኛ ዜጎች አይደሉም። የቲክቶክ አካውንታቸውን አስቀምጥላችኋለሁ በነገራችን ላይ በዚህ ምክንያት ብቻ ስንት ሰው ህይወቱ አደጋ ላይ እንደደረሰ ገብታችሁ ማየት ትችላላችሁ። ዩቱብ ስለማይፈቅድልኝ እንጂ ሁሉንም አምጥቼ ጭኝ ባሳያችሁ ደስ ባላይ ነበር ማለት ነው። ያያችኋቸው ሁለቱም ህጻናት ያንን መድኃኒት ገዝተው እኩል ነው የተጠቀሙት። ከተጠቀሙት በኋላ ግን እንዴት እንደሆነ አይታችኋል። ወላሂ ነው የምላችሁ። ፍየል ምናምን ተአርዶ ቆዳ የሚገፈፈው የለም። ፊታቸው እንደዚያ በራሱ ጊዜ ክፍተት አመጣ ማለት ነው ከላይ ያለው ቆዳቸው ለብቻ ነው የተገነጠለባቸው። እና እህቶች ጥንቃቄ እናድርግ። ያያችሁትን ክሬም ለፊት ይሆናል ለጸጉር ይሆናል ስትባሉ የገዛችሁ አት መጥፎ ተውጠው አይደለም። መጠቀም ከፈለጋችሁ ከኬሚካል ነጻ የሆነ ብዙ ነገር አለ። እሱን ነገር ተጠቀሙ። ለምሳሌ የኛዋን ዜጋ እንግዲህ ቀደም ሲል እሷን ቀንጭባ አድርጌ አስደምጫቸዋለሁ። ልጅቷን የማውቃት ቲክቶክ ላይ ነው እና ምንድና ያለችው የሆነች ልጅ ቲክቶክ ላይ አየኋት ትላለች። እና ቲክቶክ ላይቻት የግንባሯ ጸጉር በጣም ያምራል በጣም ያደገና ልስልስ ያለ ነው ትላለች። እና እህቴ የግንባርች ጸጉር እኮ በጣም ያምራል ተፈጥሮ ነው ወይስ እንዴት ነው ብዬ ስጠይቃት አይ ተፈጥሮ አይደለም በጥረት የመጣ ነገር ነው ትላለች ማለት ነው። እኔም ልክ እንደሷ የግንባሬ ጸጉር እንዲሆንልኝ እንዲያድግልኝና ይሄ ቤቢ ሄሮ ምናምን የሚባለው እሱ እንዲኖረኝ ይፈልጋለሁ እኔ ግን የለኝም እንዴት ነው ታዲያ ይህን ነገር ማምጣት የምችለው ስላት ምንድን አለቻት እንግዲ እንግዲህ አስቡት። ማለት እሷ ብትላት እንኳን በእርግጥ በቪዲዮ ወቶ እኮ የሚያስተምሩ አሉ አይደለም። እንደዚህ በቃል ብቻ መናገር ይቀርና ቪዲዮ ላይ ወጥተው የሚናገሩ አሉ። ግን እኔ ከሚናገሩት ወይም ቪዲዮን ከሚሰሩ ሰዎች ጋር ምንም ነገር የለብኝም። ምክንያቱም እነሱ ለጥቅማቸው ነው። አንድ ቢዝነሳቸውን ለማሳደግ ነው። ሁለት ደግሞ ፎሎአቸውን ለማሳደግ ነው። ግን የሚያሳዝኑትም የሚያሳፍሩትም እነማን ናቸው? ሚዲያ ላይ ያዩትና የሰሙትን ነገር እውነት ነው ብለው የሚጠቀሙቶች ማለት ነው። እና ለዚች ልጅ ምን ትላታለ? ይሄ ነገር ከፈለግሽው፣ ወይም እንደዚህ ጸጉርሽ እንዲሆነልሽ ከፈለግሽ ዝንጅብል፣ ነጭ ሽንኩርትና ሚጣ ትንሿ ቃሪያ ማለት ነው። እሷን አድርጊና በአንድ ላይ ጨቅጭቀሽ ተቀብፍለኛለች ትለኛለች አለች። እኔም እሺ አልኩና ሁሉም ነገር ከቤት ስለነበረ መዳምቤት ቤት ነው ልጅቷ ያለችው። ጨቀጨኩና ተቀበው ትላለች። እስከዚህ እስከ ግንባሬ ድረስ በቃ ፀጉር መውጣት እስካለበት ወይንም እስከምትፈልግበት ቦታ ድረስ ተቀቧለች እችላለሽ ማለት ነው። ከቀቦት በኋላ አቃጠለኝ ትላለች። ካቃጠልኩት በኋላ ከተቀቦ በኋላ ሲያቃጥለኝ ሻሽ አሰርኩበታለች ማለት ነው። ሳሰርበት የበለጠ ማቃጠሉ ተቀጣጠለብኝ ትላለች። ከዚያ ፈቶትና ታጠብኩኝ በዚያ ሁኔታ ውስጥ ነው አንድ ቀን ብቻ አላቆመችም። ልጅቷ እንደሰማችኋት ተቀብታችሁ ለ15 ደቂቃ ያክል ለአንድ ወር ተጠቀሚናለች ነው ያለችው። አስባችኋት በየቀኑ ለ15 ለ15 ደቂቃ ቃሪያ ሽንኩርትና ዝንጅብሉን እየተቀባሽ ለ15 ደቂቃ ጠብቀሽ ለአንድ ወር ያክል ውጤቱን ታይበታለች ስትለኝ፣ እኔ ምሽ እያልኩ እየተቀባሁት ነበር እያቃጠለኝ እያየው፣ ግን እጠቀመዋለሁ አቃጠለኝ እኮ ያቃጠላል ብዬ ስላት እና ማቃጠለው አይደለ እንደሚፈለገው ካላቃጠለች ታዲያ እንዴት ነው ውጤቱን ማወቅ የምትፈልጊው ብላ አለችኝ። እኔም ደግሞ ጸጉሪ እንዲያምርልኝ ስለምፈልግ በተደጋጋሚ ተጠቀምኩት። መጨረሻ ላይ ግን አንድ ወር ቀርቶ ምንም ሳይሆናት ገና በአቋራጭ በተወሰኑ ቀናቶች ያ ምድረባል ለውበት የተቀባችሁ ነገር ያሳምረኛ ላይ የተቀባችሁ ነገር ሌላ ጦስ ዞባት መጣ። እንዳያቸዋት ግንባሯ እንዳለ አደብድቦ ደም በደም ሆኖ ነው። እሷ ሞታ ለሰዎች ምክር እየሰጠች ነው ማለት ነው። ገባችሁ? ስም ምንድን ነው እስከ ዛሬ ድረስ ሚዲያ ላይ የማየው ነገር፣ የሚነገረው ነገር ጸጉር ያሳድጋል ሲሉ የማልቀበው ነገር የለም ማለት ነው። ማዲያት ያስለቅቃል ሲሉ የማልቀበው ነገር የለም ግን ውሸት እንደሆነ አሁን መረዳች እያለው ና እኔ በጣም የተጎደው ነው። ፊት የተጎድቶብኛል፣ እንደምታዩት ቆሳስል ያለውና ያለው ይሄን ነገር ያያችሁቶች ካላችሁ አደራ እንዳትሞክሩት ብላ ምክር እያስተላለፈች ነበር ማለት ነው። ስለዚህ አገሬ ልጆች፣ እባካችሁ ሚዲያ ላይ እየታየው ሚዲያ ላይ እየተሰማው ነገር ሁሉ እውነት ነው ብላችሁ ከራሳችሁ ላይ አትሞክሩ፣ ማለት ነው ጥሩ አይደለም። ወላ ከጠሙ ጉዳት ነው የሚያመዝንባችሁ። ከዚህ ድመ እኔ አንዲት ያጎት ልጅ አለች ልንገራችሁ። ለፀጉርም ይሆናል ለፊትም ይሆናል ከተባለች የማትገዛው አርሲ ኩርስ የለም። በቃ ለዚያ ስሏት ብር ለማውጣት ወደ ኋላ ትን ጸጉሯንም ፊቷንም የማትቀበው ነገር የለም። ጸጉሯ በጣም ያምራል ወላ ፊቷ ደግሞ ማለት ነው። በእድሜ እኔ እበልጣታለሁ፣ ግን ሱብሃና አለ አሁን ላይ ብታዩት ይሄን የሆነ ያልሆነ ነገር እየተቀባባች ፊቷ ከጥቅሙ ውጭ ኖ ብልሽት ሽት ብሎባታል ማለት ነው። ብልሽት ሽት። አብረን ብንታይ ወይንም ደግሞ በቪዲዮ ኮል ተደዋውለን ስናወራ እሷ ትልቅ እኔ ትንሽ ነው የምንመስል። ለምንድነው ፊቷ እንደዚህ ያደረገችው? ራሷ ነች ማለት። መቀባት ከፈለጋችሁ ራሳችሁን መጠበቅ ከፈለጋችሁ በልታችሁ የምታተርኩትን ነገር ተቀቡ። ለምሳሌ እርጎ ብትቀቡ፣ ውርድ ብትቀቡ፣ ማር ብትቀቡ፣ ቤት ውስጥ ያለ ምስር ምናምን ነገሮችን ብትቀቡ እሱ አይጎዳንም። ለምን ኬሚካል ስለሌለው ማለት ነው። ግን የሀገር ኬሚካል የተቀላቀለበትን እያመጣሽ እየተቀባሽ። ሌላኛው ደግሞ እነሱ የማይጠቀሙትን እንዳልኳችሁ፣ ፎሎ ለማሳደጊያ ቢዝነሳቸውን ለማሳደግ ብቻ ይሄ ነገር ጸጉር ያሳድጋል። ይሄ ነገ ምን እንደሚያደርጉ ደግሞ ታውቃላችሁ። እነዚህ ውሸታሞች በፌክ አካውንት መጣና አመሰግናለሁ። እሺ፣ የላክሽሊ ጸጉር እኮ የላክሽሊ ቅባት እኮ አንደኛ ነው፣ ጸጉሬ በሁለት ወር ውስጥ አደገ። እረ እባክሽ! ሌላስ ነገም ደግሞ ሌላ ፌፋ አካውንት ከፍታ መታ። ልክ እንደዚሁ ስለዚህ፣ ያየሽው ሁሉ እውነቱ እየመሰለች እያንዳንድ ሻምተሽ እየተቀባሽ ጉድ እንዳትሆኚ ተጠንቀቂ።